እንኳን ለጌታችንና እና ለመድኃኒታችን ለኢየሱስ ክርስቶስ የትንሣኤ በዓል በሰላም አደረሳችሁ። ስሜ ሐዋርያ ኢዩኤል አብርሃም ይባላለውኝ የኢትዮጵያ አንድነት በክርስቶስ ወንጌል አማኞች አብያተ ክርስቲያናት ህብረት ሰብሳቢ፣ እንዲሁም የኢትዮጵያ ወንጌል አማኞች አብያተ ክርስቲያናት ካውንስል የሥራ አስፈጻሚ አመራሮኛ ያገለግላለሁ። ዛሬ የሚያስተላልፈው ይህ ቀን የኢየሱስ ክርስቶስን የትንሣኤን በዓል ምክንያት በማድረግ እያከበርን ባለንበት ወቅት ነው። እንኳን ለዚህ ለትንሣኤው በሰላም አደረሳችሁ። ኢየሱስ ክርስቶስ ትንሣኤ ሲያደርግ ሲነሳ ዓለም ላይ ተአምር የሆነበት ያልተጠበቀ ነገር የሆነበት፣ እግዚአብሔር ልጁን ያከበረበት፣ እግዚአብሔር አብ ክብሩን የገለጠበት፣ ሞቷል የተባለውን ልጁን ኢየሱስ ክርስቶስን ከሙታን ያስነሳበትና በታላቅ ክብር የገለጠበት ትንሣኤ በዓል መታሰቢያ ነው። ስለዚህ በዚህ በዓል ደግሞ የኢትዮጵያ አንድነት በክርስቶስ ወንጌል አማኞች አብያተ ክርስቲያናት ህብረት አባላት የሆናችሁ በተለያዩ በኢትዮጵያ ክልል ውስጥ ሁሉ በቅርንጫፍ ጽህፈት ቤቶች ያላችሁ ሁላችሁም የህብረታችን አባላት ሁሉ እንኳን በሰላም አደረሳችሁ። የህብረታችን አባላት በሙሉ በበዓሉን በምታከብሩበት በምትሰሩበት በምታገለግሉበት ወቅት የተቸገሩትን በማገዝ ለተቸገሩት በማካፈል የእግዚአብሔርን ቸርነትና ምህረትን በመግለጥ ትንሣኤን ለሌሎች በማወጅ አብረን እንድናከብር ይህንን መልእክት አስተላልፋለሁ። በተለይም የኢትዮጵያ ወንጌል አማኞች አብያተ ክርስቲያናት ካውንስል በሙሉ እንኳን አደረሳችሁ። የካውንስሉ መዋቅራዊ አስተዳደር ውስጥ ያላችሁ በሙሉ ሁላችሁም እንኳን አደረሳችሁ እያልኩኝ በዚህ በዓል ላመኑትም ላላመኑትም ቸርነትን በማድረግ አንድነትን በማወጅ ወንጌልንና የወንጌልን ድል በማወጅ አብረን እንድናከብር ይህንን ጥሪ አስተላልፋለሁ። የተወደዳችሁ የኢትዮጵያ አንድነት በክርስቶስ ወንጌል አማኞች አብያተ ክርስቲያናት ህብረት አባላት በመላ ኢትዮጵያ ያላችሁ በሙሉ ለዚህ በዓል ለ2017 ዓ.ም የትንሣኤ በዓል እንኳን በሰላም አደረሳችሁ እያልኩኝ በምትኖሩበት በሚታገለግሉበት አካባቢ ሀገር፣ ስፍራ፣ ቦታ ሁሉ የእግዚአብሔር አብሮነት ቸሪነት ሚረትና ጥበቃ ከሁላችሁ ጋር እንዲሆን እመኛለሁኝ። ይህ ትንሣኤ ለሁላችሁ በሕይወታችሁ፣ በኑሯችሁ፣ በሥራችሁ፣ በአገልግሎታችሁና በመንገዳችሁ ላይ በጌታ በኢየሱስ ስም ትንሣኤ ይሆን። የመጨረሻ መልእክቴን እንዲህ ብዬ አጠቃልላለሁ። ጌታችን ኢየሱስ ክርስቶስ በቅርቡ ይመጣል። ሁላችንም ወደ አብ ቀኝ እንሄዳለን። በምድር እስካለን ድረስ የትንሣኤ ሕይወት ይቀጥላል። የእግዚአብሔር ልጅ ኢየሱስ ክርስቶስ በቶሎ ይመጣል።